ሰላም ጤና ይስጥልኝ ክብራትና ክብራን የቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀረብ ያለው ያው ዛሬ ብዙውን ጊዜ ብዙ ሰዎች የሚጠይቁኝ ነው። ምንድን ነው ፌስቡክ ላይ አንድ ማወቅ ያለባችሁ በጣም አስፈላጊ ነገር አለ አጋጥሟቸው ያውቃል። የሆነ ሰው ፕሮፋይል ላይ ስትገቡ ማለትም ጓደኛችሁ ሊሆን ይችላል ቤተሰብ ወንድም፣ እህት ሊሆን ይችላል እና ከሱ ፕሮፋይል ላይ ስትገቡ እማይሆን ነገር ተፖስቶ አግኝታችሁ አታውቁም? እንደ ይሄ ልጅ ምን ነካው፣ እንደዚህ ያስቀያሚ ነገር ፖስት ያደርጋል ምናምን ትላላችሁ። ነገር ግን ያና ያሰባችሁ ሰው ላይሆን ይችላል፣ በዛ ላይ በፖስት ያደረገው ማለት ነው። ይህ ምንድን ነው? ሌሎች እናንተ ታይም ላይን ላይ ገብተው ፖስት እንዲያደርጉ ፍቃድ ሰጥታችኋል ማለት ነው። ሶ እሱን እንዴት እንደምታስቆሙ በቀላሉ አሳያችኋለሁ። ይህም አስቆማችሁ የሚጠቅማችሁ ምንድን ነው? አስቀያሚ ነገሮችን እየመጣ ሌላ ሰው ከእናንተ ፕሮፋይል ላይ ፖስት እንዲያደርግ ነው። ምክንያቱም ሌላ ሰው መጥቶ የእናንተን ፕሮፋይል ቸክ ሲያደርግ በጣም አስቀያሚ የሆኑ እናንተን የማይወክሉ እናንተን የሚያንቋሽሹ ነገሮች ፖስት ሆነው ሌላ ሰው ሊያይ ይችላል። ስለዚህ ምን ነካው የሚልበት አጋጣሚ ይኖራል ማለት ነው። በቀላሉ እሱ እንዴት እንደምናስተካክል አሳያችኋለሁ። ወደ ፌስቡክ እንገባና ነው የምናስተካክለው። የቪዲዮን ላይክ አድርጉ። ቪዲዮን ላይክ እያደረጋችሁ ተከታተሉኝ፣ አብራችሁን ቆዩ። እሺ፣ በመጀመሪያ ያው፣ ብዙ አላበዛባችሁም። በመጀመሪያ ወደ ፕሮፋይላችን እንሄዳል። ከላይ ምልክት ማድረግበትን ትነካላችሁ። ከዛ ወደ ታች ትወርዱና ምንድን ነው የምትሉት ሴቲንግ ወይም ሴቲንግ ኤንድ ፕራይቬሲ የሚለውን አንደኛው መጫን ነው ማለት ነው። ይህን ሴቲንግ የሚለውን ትጫኑታላችሁ። በነገራችን ላይ ፌስቡክ የሚገራረሙ አዳዲስ ነገሮችን ጨምሯል። ብዙ ነገር ነው ያለው። በዛኛው በትልቁ ቻናሌ እለቃለሁ፣ ሙሉ የፌስቡክ አጠቃቀም እና አዳዲስ የተጨመሩትን እለቃለሁ። እዛኛው ተከታተሉ ማለት ነው። ለአሁኑ ግን እዚህ አንዷን ነው ማሳያችሁ፣ የዛሬዋን ርዕስ ማለት ነው። ስለዚህ ወደ ታች ትወርዱና ትፈልጋላችሁ ማለት ነው። ፕሮፋይል ኤንድ ታጊንግ የምትላለች ይቺ ምልክት ማድረግባት ፕሮፋይል ኤንድ ታጊንግ የምትለዋን እሷን ነው የምትነኩት ማለት ነው። በቀላሉ እሱን ካረጋችሁ በኋላ እንግዲህ እንደምታዩት ብዙ ነገር ነው ያለው ፌስቡክ ላይ። ይች ናት እንግዲህ ሁ ካን ፖስት ኦን ዩር ፕሮፋይል የምትላለች እዚህ ጋር ይችን፣ በእናንተ ፕሮፋይል ላይ ማን ፖስት ያደርግ የሚለውን ለምሳሌ እኔ ፕሮፋይል ላይ የኔም ፌስቡክ ሻምበል ነው የሚለው ገብታች ቸክ ማድረግ ይችላላችሁ። እኔ ከፖስት ወጥኩት ውጭ ማንም ፖስት የለም፣ ምክንያቱም ኦነሊሚ አድርገዋለሁ ማለት ነው። ስለዚህ ፍሬንድ ስካላችሁት የእናንተ ጓደኞችም እናንተ ላይ ፖስት ማድረግ ይችላሉ። ሌላም ደግሞ አማራጭ ካለው እዛ ላይ ከሆነ ኦነሊሚ አድርጉ። ግዴታ እናንተ የእናንተ ታይም ላይን ላይ ሌላ ሰው ፖስት ማድረግ የለበት ማለት ነው። የእናንተ ፕሮፋይል ላይ ሲጀመር ስለዚህ ኦን ሊሚ መሆን አለባት። ከዛ ሴቭ ትሉና ትወጣላችሁ ማለት ነው። ካሁን በኋላ ማንም ሰው የናንተ ፕሮፋይል ላይ ፖስት አያደርግም ማለት ነው። እነዚህንም ኦን ሆኖ ከሆነ ኦፍ አድርጉ ማለት ነው። ስለዚህ የህኛውንም ደግሞ ታጊንግ ኤንድ ሜንሽን የሚላለ ይሄን እንደምታዩት፣ ይሄንም ኦን ሊሚ መሆኑን ቸክ አድርጉ ማለት ነው። ኦን ሊሚ አድርጉ። የናንተ ኤቭሪዋን ምናምን ከሆነ ኦን ሊሚ የሚለውን አድርጋችሁ ሴቭ በሉት ማለት ነው። እነዚህን ያው እኔ እንዳደረግኳቸው እዚህ ጋር ቸክ አድርጓቸው ማለት ነው። ይሄኛውም ኦንሊ ሚ ነው መሆን ያለበት። ይሄኛው መብራት አለበት። ይሄኛውም እንደዚሁ እኔ ባረኩት መንገድ አድርጋችሁ አስተካክሉ ማለት ነው። ያለ እናንተ ፈቃድ ማንም ሰው ፌስቡካችሁ እየገባ እንደፈለገ ፖስት ማድረግ ምንም ማድረግ አይችልም ማለት ነው። እንዳልኳቸው ፌስቡክ በጣም የሚገራርሙ ነገሮች ለቋል። ወደዛኛው ቻናል ይግቡና ተጠባበቁ፣ እለቃለሁ። በእርግጠኝነት በዚህ ሁለት ቀን ምናምን እለቃለሁ ያው ምናልባት ያን ትልቁን ቻናል አዲስ ከሆናችሁ ይህን ፕሮፋይሊን ስትነኩት ወደዛኛው ይወስዳችኋል እዛ ታገኙታላችሁ ማለት ነው። ለዛሬ ይበቃናል። ጥያቄ ካላችሁ በቀጣይ እንዲያካትላችሁ የምትፈልጉት ጥያቄ ካለ በዚህ አካቱ እና በዛኛው ሙሉ ቪዲዮ ስሰራ የምለቅ ይሆናል ማለት ነው። አመሰግናለሁ። መልካም ጊዜ።